ሰላም ሰላም፣ የተከበራችሁና የተወደዳችሁ የሮመን ቻናል ተከታዮች፣ በመሆኑ እንደምን አላችሁ? ተን ያሉ እግዚአብሔር ይመስገን። ቻራኔን ላይክ፣ ሽር፣ ሰብስክራይብ ማድረጋችሁን አትርሶ ማለት ነው። በደቡል ላይ አድርጎት ያለን ነገር እንድደርሳቸው ማለት ነው። በጣም የሚያሳዝን በሳውዲ አረቢያ ውስጥ የተደረገ እህቶቻችን በስደት ላይ ያለ ሁኔታ በጣም የሚያሳዝን ነው። በአሁኑ ጊዜ በአገር ቤትም እንደዚሁ ነው በስደትም ላይም። እንደምትመለከቱ እህታችን የሸዋ ልጅ ናት። በሰሜን ሸዋ ልጅ እናት ቤተሰብ የላቸውም፣ እና አንድ እህት ልጅ አላት አንድ እህት አላት እሷ የምትኖረው ጆርዳን ነው እቺ ደግሞ በሳውዲ አረቢያ እንደ ማንኛውም ሰው ኢትዮጵያ ለመስራት ልትሰደድ ከሀገራቸው እናት አባት ሌላ ወንድሞች የላቸውም እና ተሰደዱ እንደ ማንኛውም ሰው ለመስራት ማለት ነው ያላት አንድ እህት ናት እሷም ጆርዳን ውስጥ ትገኛለች ማለት ነው

ጉልበታችን ደፍቶ የሚሰሩትን እህቶቻችን ማየት አለባቸው። ቢያዩ ንቆ ባይተው ብዬ ነው ማስበው ማለት ነው። እና እንደምትገላት ሴትዮ ተናግራለች። እኔ ሴትዮ ትገለኛለች፣ ደብደባው አልቻልኩም፣ ደብደባው በዝቶብኛል ብላ ለእህቷ ተናግራለች ማለት ነው። እህትየው ያው ድምፅ በደንብ አድርጋ መላው ኢትዮጵያ ህዝብ እንድሰማለት ሚዲያ ላይ ብትጮው ኑሮ ሊደርሱለት ይችሉ ነበረ። እሷም ያው በውስጥ በውስጥ መወራት ነገር ይመስለኛል እና በተለይ አሁን ግጭት ቢደርስላችሁ በጣም ብዙ ልሰው ይቱ አቢባ አለች። በቲክቶከር ላይ ያው ወረፋ ላይ ይደርሳችሁ ይችላል። ግን ሌሎቹ እንደ አቢባ ተተክቶ ብሰሩ ስደቱን እንደምንቋቋም እና የሰው ልጅ ህይወት እንደምናስተርፎ በጣም ብዙ ሰዎች ህይወታችሁን እንደሚያድኑ ነው ብዬ ነው። እንደዚህ አይነቶች እንደ አቢባ አሁን የያዘችው ሌላ ሰው ሁለት ሶስት አራት ሰው ቢሰሩ በጣም አሪፍ ነበረ። ያው እህታችን ወረፋም ላይ ደርሳት ይችላል ብን እኔ እባክሽ ድረሱልኝ ለእህቴ ብቲ አቢባም ኮሜንተሮቹ ያስገቡት ነበረ። ግን እህታችን ባወራችሁ ነው እዛ አልደረሰችም። ሴትዮዋ እንደምትገላት ተናግራለች ማለት ነው። የትንሽ ጊዜ ነው ላልሰሞኑን ላልቆይ ይችላለው በማለቷ አንድ እንደተናገረችው ታችን በሳምንት ሳምንት እና ከአሁን በኋላ ስልክ ላታገኝም ትችኛለሽ፣ እንዳትደዊ ብላ ሴትዮ ህይወትሽን ገልሻለው ብለኛለች። ና እንደዚህ አይነቱ ሰጥፉ። እውነቴ ነው የምነግራችሁ፣ ጠፍታችሁ እጅ ስጡ። እንደዚህ ደብደባ፣ እንደዚህ ጉዳቱ፣ እንደዚህ ከባድ ነገሮቹ ከደረሰባችሁ ጠፍታችሁ እጃችሰጣችሁ ሀገራችሁ ብትገቡ ይሻላል እንደዚህ ከህይወታችሁ ከሚያልፍ ማለት ነው። እህታችሁ እንዳለችው ህይወቷ በሳውዲ አረቢያ አርፋለች፣ ሞታለች ማለት ነው። የሞቷ ከገደለችዋት በኋላም ደውላ ሴትዮ፣ እህትሽ ሞታለች ብላ ለጆርዳን ላለችዋ እህት አሰሪዋ ራሷ ደውላ ነው ያስተላለፈች። አሉ እንግዲህ ሰው ልጅ ድምፅ መሆን ያለብን መረዳዳት ያለብን መደጋገፍ ያለብን መቋቋም ያለብን ስንኖር ነው። የሀገሬ ልጆች ከሞት ነው ፎቶ አንስቶ መበተን፣ ጽሑፉን መበተን ነፍስዬ ማሬ ምናምን ይሄ ነገር ሆኖም ነፍስ ማሬም እያለ ሆኖም ግን ጩኸት እሷ እንዳለች ነገሮቹ እንደዚህ ሚዲያ ላይ ብታወጡ እቺ ልጅ ትተርፍ ነበረ ማለት ነው። ትተርፍ ነበረ ኤምባሲ ያሉ ሊደርሱለት ይችላሉ። ሳውዲ ውስጥ ያሉት ብዙ ሐግ ሰዎች ደርሶለት ከዛ ችግር ውስጥ ምን ችግር፣ ምን መከራ እንደነበረቻት ውስጥ ሊያወጧት ይችላል። እንደዚህ ቃማ ያላቸው ግዴታ ያመጣትስ ማን እንደሆነ ማኑ እንደዚህ እንዳደረግ ሰው ልጅ ጨካኝ የሆኑ እንዴት አድርጎ ሰውን አንቆ እንደሚገለው ብቻ አላቅምና፣ እንደዚህ አይነት ይሄ ሰይጣን ያደረበት መሆን አለበት ብዬ ነው እኔ ማስበው ማለት ነው እንደዚህ የሚያደርጉት የምገሉት እንጂ እንትና ያሉት ይገላሉ ብዬ አላስብም። እና መጥፎ ናቸው። እና ፈጣሪ ይጠብቃችሁ፣ ከእናንተ ጋር ይሁን። መድኃኒዓለም እህታችን ነፍስ ሲማር ላረፈቿ እና ደግሞ እህቷ ጆርዳን ውስጥ ያለችዋ ፈጣሪ እንግዲህ ብርታት የየስጥሽ ነው። ሌላ ነገር ምንም የምንልሽ ነገር የለም። ሌላ ምንም ምን ነገር የለም። እንግዲህ ቤተሰብ እናት አባት እንደሌላችሁ ነው። እርሷ ራሷ እየተናገረች እንግዲህ፣ የፈጣሪ ያጽናናችሁ። ሌላ ነገር ምንም ልንናን አንችልም። በጣም ከባድ ነገር ነው። የሆነባችሁ የሚያዛዝንም ነገር ነው በጣምም ከባድ ነገር ነው ብቻ ይሄ ነው ብሎ የምታለቅ ነገር አይደለም በጣም የሚከብድ ነው እና ራሳችሁን ጠብቁ ጤንነታችሁ ነው የሚበልጠው ከምንም በላይ የሰው ልጅ ጤናማ ነው የአገሬ ልጆች ማለት ነው እህታችን በዛ ምክንያት ቢጮሁበት እንደምትተርፍ ነው የተናገሩት። አለመጮሁ ደግሞ ያው ስላልጮሁ ምን ስላላሉ እህታችን መትረፍ አልቻለች። ቦቷ ሊያልፍ ተችለዋል ተብሎ እንግዲህ ተነግረዋል እላቸዋለሁ። የሀገሬ ልጆች ፈጣሪ ባላችሁበት ይጠብቃችሁ። እናንተም ራሳችሁን ጠብቁ። ችግር ከተፈጠረ ግርግር ከማረጋችሁ ራሳችን አንዴ ከተመታችሁ ሁለተኛ ጊዜ እድል መስጠት የለባችሁም ማለት ነው። እና ከምንም በላይ ወደ ሀገራችሁ መሄድ ራሱ ትልቅ ነገር ነው የሚበልጠው። የራሳችሁ ስትኖሩ ሁሉ ነገር የሚኖረው እሺ ምንም ነገር እንትና ካሌላችሁ ምንም ሊኖረን አይችልም። የሚቀር ምን ያለበት እኛ ራሳችን ስንኖር ነው ሁሉ ነገር የምኖሩ። እኛ ከሌለ ምንም ነገር የለም ማለት ነው እና ራሳችሁ ጠብቁ። እንደዚህ እህታችን፣ ህይወታችሁ በትንሽ ነገር እንዳይቀጠፍ ምን እንዳይል እላችሁ ወዳለሁ። ባላችሁበት እግዚአብሔር ይጠብቃችሁ። ፈጣሪ ከእናንተ ጋር ይሁን። ያላችሁን ነገር ለጎደኞቻችሁ አድሬስ ስጡ። ያላችሁበት ሰፈራ የቤታችሁን አድራሻ ለሁለት ሰው ለሶስት ሰው ተቀያየሩሽ፣ ተቀያየሩ ስል ቁጥርም ተቀያየሩ፣ ፎቶም ተላላለቁ፣ ተሰጣጡ። የድራሳባ ቤታችንም ተሰጣጡ፣ እንደዛ ራሳቸውን አድርጉ። በተረፈ ደግሞ ፈጣሪ ይጠብቃቸው፣ እሷንም ነፍስ ይማሪ። አረቧ ዋጋዋን እንግዲህ እኛ እንግዲህ ያውላችሁ። አሁንም መዘዝ መነሳቱ አይቀርም። ገሎ ተገሎ ማን ይኖራል ማለት እንደዛ ነገሩ እንዳይመጣ ነው የምፈራው። ማለት ነው እንደዛ እንዳያነሱ ደግሞ ጀመሩት። ሰው ልጅ ደሃ ሰርቶ እንዳይበላ ነው ግርግር የሚያመጡት ማለት ነው። እና እንግዲህ ዛሬ ትናንትና ነው እልፈቷ። ትናንትና ወደ አይባካችሁ ብለን ሼር እያደረግን ነበረ። ዛሬ ደግሞ ይኸው ቦታ እንዳለፈ ተነገረን ማለት ነው። እኔ እንኳን ትናንትናን የሰማው ትናንትና ሰምቼ ዛሬ ጠዋት ደግሞ ፎቶ አለለጥፍ ብዬ እንትና ስንለው ዛሬ ደግሞ ሞቷን እንደ ሞተች ነገሩኝ ማለት ነው እንጋፊባንክክ ማጥሪ ዋላ ማማሽ ጎታ ትጃጅ እና እንደዛ ያላችኋለሁ። ቻናሉን ላይክ ሼር ሰብስክራይብ ማድረጋችሁ እንትናት በሉ ማለት ነው። ሰብስክራይብ አድርጉ። ከልባ መሰግናችኋለሁ። ደህና ቆዩልኝ። የወደዳችሁትን ኮመንት ላይም ነፍስ ይማር በሏት። እንግዲህ ፈጣሪ ያዋላ ሀገሮ ሬሳ ለመላክ ሁላችን እንረባረብ ማለት ነው። ስክሪን እንግዲህ እቷን ወደ ሀገር አገብታ እቷን እንድትቀበር እንግዲህ መረዳት ነው ያለ